አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሠርቱ ወሰባዑ ለወርኃ ሰኔ በዛ በዛቲ ዕለት አይራ አብ ቅዱስ አባለት አንድ አምላክ በሚሆን በአብ በወል በመንፈስ ቅዱስ ስም ታላቁ አባት አባለ ተሱን አረፈ። ይህም አባት ከብህንሰ ሀገር ነበር። ጎልማሳ በነበረ ጊዜ ነፍሱን ቢያድናት የሚሻ ጣላት ነፍሱን ስለ የጣላት ያገኛታል ለዘላለም ህይወትም ለዘላለም ህይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የህያው የንጉስን ቃል ሰማ። ወዲያውኑ በልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተላ እንደ ሰዓት ነደደ። ቅዱስ ቁርባንንም ተቀብሎ እስዋት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። ሰባት ቀን የሚጾም ነበር። እግዚአብሔርን መልአክ ተገለጠለትና የምንኩስና ልብስን አለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እሱን በመላኩ እንዳዘዘው ሄደ። አባ ኤስድሮስን በልብሱና አስኬማው ላይ አርባ ቀኖች ጸለየ። ከዚያም በኋላ የልብሱንና አስኬማውን አለበሰው። በገድል መጠመድንም ጨመረ። ከዚህ በኋላ በመምህሩ ፈቃድ ወጥቶ እየተጋደለ እየጾምና እየተጋደለ ብቻውን ኖረ። ከዚህ በኋላ በመምህሩ ፈቃድ ወጥቶ እየተጋ እየጾምና እየተጋደለ ብቻውን ኖረ። እርሱ ማቅራቢያ የሆነ አንድ ገዳም ነበረ። የገዳሙም የገዳሙን መነኮሳት የሚጎበኛቸው ነበር። በአንድ ዕለትም ወደዚያ ገዳም ሄደ። አበምኔቱ ታሞ ለሞት ደርሶ አገኘው። መነኮሳቱ በዙሪያ ሆነው ያለቅሱ ጀመር። አባላት ሰነም የሰይጣን ሰራዊት ከበውት ደስ ሲ ሲላቸው፣ አያቸው። አባለት ሰነም አባት ወይ ባንተ ላይ የሆነው ምንድነው ምንድነው? ብሎ አበምኔቱን ጠየቀው። እርሱ መነኮሳቱን ከአጠገቡ እንዲርቁ አዘዛቸው። ከዚህ በኋላ ያደረገውን በደሉ እንዲነግረው ጀመረ። እንዲህም አለው። ከኔ ያስቀድሞ እንደ እርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁ። አባቴ ሆይ በጸሎት አትርሳኝ። እኔ ቅስና ስልሾም ልጄ ባልሾመኝ ጊዜ ወደ ሌላ ሀገር ሄድ ኤጲስ ቆጶስም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የመቀድስ ሆንኩ። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ ሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር አስር ጊዜ ተኝቻለሁ። ከኔም ጸንሳ ለመውለድ በደረሰ ጊዜ ስራ የአጠጥች ህፃኑን በሆዷ ውስጥ የገደልኩት፣ ኃጢአቴ ብዙ ነው ተነግሮ አያልቅም። ከበጎ ስራ ምንምን ምን የሰራሁት የለም። ነገር ግን በጸሎት አደርሳኝ ከዚህ ከሃላፊው ዓለም መውጫ ይደርሷልና። ወዲያውም በክፉ አሟሟት ሞተ። ነፍሱንም አጋንንት ሲቀበሏትና በየራሱ በሆነ ስቃይ ሲያሰቃዩት አባለትሱን አያል አባለትሱንም ልቅሶን አለቀሰ። አባለት እሱን ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ያለ ከሆነ በስከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አሰበ። አባለ ጽንም ስለዚህ አጥ ሰው ነፍስ ክብሪ ግባውና ጌታችንን እየለመነ አምስት ጊዜ እስከሚሞት ሰውነቱ ሊያሰቃያት ጀመር። የመላእክት አለቃ ሚካኤልን መጥቶ አስነሳውና እንዲህ አለው፣ ስለዚያች ኃጢአተኛ ነፍስ ነፍስህን አትግደል፣ ምህረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረየለትም አለው። አባላት ጽንም ይጋባላት እንግዲህ መሐሪ ይቅር ባይ ወደ ሆነ ወደ እግዚአብሔር ስለዚያች ኃጢአተኛ እየለመነ ራሱ ማሰቃየት አልተወም። ከዚህ በኋላ ራሱን በባህር ላይ አስጥሞ ሞተ። ያን ጊዜ ታላቅ ነገር ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባህሩ ዳር ተቀመጠ። ከባህር አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘ። እርሱ ማድን ነው። ክብር ይግባውና በጌታችን ፊት አቆመው። ጌታችን የመረጥኩት ሁሉ ለተሱ ሆይ፣ ኃጢአቱ እጅግ ብዙ ስለሆነ ስለዚያች ኃጢአተኛ ከሁሉ በላይ በደል ስለሚከፋ ምህረትን ስለበደሉ ስለሚከፋ ምህረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስ እንደምትገላላ ነው። አባለት ጽኑም እንዲህ ብሎ መለሰለት ማህሪና ይቅርባ ጌታዬ ፈጣሪዬ ሆይ ያን ኃጢያተኛ ትምረው ዘንድ እለምናለሁ ያለዚያ ነፍስ ከርሱ ጋር ወደ ስቃይ ውሰዳ ከዚህ በኋላ ጌታችን የዚያን ኃጥ ነፍስ ያመጣት ዘንድ ሚካኤል አዘዘውና አመጣት በከበሩ እጆቹ እንዳሰሳት እንዳልተፈጠረችም አደረጋት ይህች ነፍስ አፈር ትሁን እንጂ ስቃይ ወይም ለህይወት አትሁን አለ አባለቱ ጽኑም ስለ ይቅርታው ቸርነቱ ስለ ይቅርታውና ቸርነቱ ገናንነት በዳይታችን ፈጽሞ አመሰገነው ከዚህ በኋላ ጌታችንም አባ ተልጹን የመረጥኩ ንዝለት ጽኑ ሆይ በእውነት ነግራለሁ፣ ታስቢያን ለሚያደርግ ሁሉ በስም መባ ለሚያስገባ ወይም ለተራበ ለሚያበላ፣ ለተጠማ ለሚያጠጣ፣ ለተራቆተ ለሚያለብስ ወይም ገድል ልህል ለሚጽፍ ለሚያነብ፣ ለሁሉን ማጥቂያታቸውን ይቅርላለሁ፣ ስማቸውን በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም ሰጣቸዋለሁ። ጌታችንም ይህንም ብሎ ወደ ሰማያት አረገ። ቅዱስ አባ ተልጹንም እህብለት ልጹንም እጅግ ደስ አለው። ወደ በዓቱ ተመልሶ እየተጋደለ ብዙ ዘመን ኖረ። እግዚአብሔርንም አገለገለው መልካም መልካም ገድሉ ነገር ልንም ፈጸሙ ገድሉ ልን ፈጸሙ በሰላም አረፈ እግዚአብሔር ምስጋና ይሁን እኛንም በዚህ ጻድቅ ጸሎት ይማር በረከቱም ከእኛ ጋር ለዘላለሙ አሜን ሰላም ለአባ እስከ ፍጻሜ አውፅህ ደይን ዝጉለ እለ መዋይል ሰዱሰ እንዘይበል ቋጽለ በትህርምት ዓብይ እንብዛ ተጋ እንብዛ በትህርምት ዓብይ እምብዝሃ ተጋደለ ገድለ በአምሳለ ወፍ ኮነ ስጋሁ ቀሊለ። በዚችም እለት፣ ፍጹም መናኔ የሆነ የመጻተኛው ባህታዊ ጳላሞን የእረፍቱ መታሰቢያ ነው። እርሱም ከተጋለው የተነሳ ሰይጣን እስከ ደከመ ድረስ በተራራ ላይ እግዚአብሔርን እያገለገለ በገድለ ተጠምዶ የሚኖር ሆነ። ይህ አባት በቀንና በሌሊት ያለቅስ ነበር እንጂ ከማንም ጋር ሳይነጋገርና ከቶ ሳይስቅ ለረጅም ዘመናት ብዙ አመታት ኖረ። ሰይጣንም የሚያስቅ ነገርን፣ ጨዋታን ብዙ ጊዜ በላዩ ያመጣበት ነበር። እርሱ ግን ፈገግ እንኳን አይልም። ነገር ግን የሚተክስ ነበር። ክብር ይግባውና ልቡን በጌታችን በኢየሱስ ክርስቶስ ፍቅር የተመሰጠ ነበር። ሰይጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ጳላሞን የእጅ ስራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው፣ ልቡንም መሰጠው እንጂ መሰጠው እንጂ ያውቅ ዘንድ አልተወም። ከሰባት ቀኖችም በኋላ ፍጻሜ በኋላ አባ ጳላሞን ከረሃብና ከጥማት ብዛት የተነሳ በምድር ላይ ወደቀ፣ ለመሞትም ደረሰ። ሰውን የሚወድ እግዚአብሔርም እንዲጠፋ አልተወውም። ነገር ግን ሰይጣንን ከርሱ አረቆ አሳደደው። አረጋዊ የአባ ጳላሞንን በርሱ የሆነውን ባወቀ ጊዜ ጌታ ኢየሱስ ክርስቶስ ወይ እርዳኝ ብሎ ጮኸ። ወዲያውኑ ጳላሞን ሆይ አትፍራ፣ ከእንግዲህ ወዲህ ጠላት ባንተ ላይ ክፉ ሊሰራ አይችልም። ነገር ግን ተነስተ ወደ ደቡብ ጥቂት ተጓዝ። በዚያም በተራራው አጠገብ የሚኖር ስም ሁለት እጹን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱ ስለስሜ ብዙ መከራ የተቀበለ ነው። ያደረከውን ሁሉ ሰይጣን እንዴት እንዳሳተ ንገረው። እርሱ አጢአትህን እስኪሰረይ ስላንተ ይጸልያልና የሚል ቃል እንሰማ። ወዲያውኑም ብፁ አባ ጳላሞን ተነስቶ ከእጅ ስራው ጥቂት ተሸክሞ አቤቱ በስም አድነኝ የሚለውን የዳዊት መዝሙርን እስከ ፍጻሜው፣ ዳግመኛ 63ኛውን መዝሙር እያነበበ ቃሉ ወደ አመለከተው ሄደ። ጌታችንም መርቶ ወደ ሽማግሌው አባ ለጹን አደረሰው። አባ ለጹንም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው፣ ወደ ተራራውም አወጣው። ከጸለዩም በኋላ ተቀመጡ። አባ ጳላሞንም የመረረ ለቅሶን እያለቀሰ ሊነግረው ጀመረ። ከትንሹ ጀምሮ ከሰይጣንም እንዳሳተው እንዲህ ብሎ ነገረው። በአንዲት ዕለት የእጅ ስራዬን ልሸጥ በግብ በግብጽ ገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘነጋት። መድኃኒት የሚሆነኝን የጌታዬን ኢየሱስ ክርስቶስንም ስም ጠራ ዘንድ አልተወኝም። ዳግመኛም እንደ ንጉሥ ከተማ የታነጸች ውሃዎችና ተክሎች መልካሞች ዛፎች ያሏት ከተማን አሳየኝ። የእጅ ሥራዬንም ልሸጥ አሳስብ፣ ባሏ ብዙ ገንዘብ ትቶላት የሞቶ ሙቶ በምታዝን ሴት አምሳል ታየኝ። የእጅ ስራህን እኔ ገዛሃለሁ ብላኝ ወደ ቤቷ አዳራሽ አስገባችኝ። እንቅቦችንም ከላይ አውርዳ አኖረች። እግሮቼንም አጠበች። ባሮቿንም ማዕድ ያቀርቡ ዘንድ አዘዘቻቸው ከእርሷ ጋርም እበላ ዘንድ ብዙ ማለደችኝ። በልተንም ጠጥተንም ሰከርን። ስንጫዋወትን ባሮች ሁሉም ውጡ ስንጫዋወትን ባሮቿን ሁሉንም ውጡ ሁለታችንን ብቻችንን ቀን ስንጫዋወትን ባሮቿ ሁሉም ወጡ ሁለታችን ብቻችንን ቀረን። ያን ጊዜ ልቤ በዝሙት እሳት ተቃጠለ። እግዚአብሔርንም መልእክቶ መላእክቶቹንም ቢሆን አላሰብኩም። በእርግጥ ከእርሷ ጋር እንደሚተኛ ሆንኩኝ። ከዚህ በኋላ በነቃው ጊዜ ብመለከት ምንም ምን አላገኘውም። ሴትም አይድም ቤትም አልታከልትም ቢሆን አላገኘውም። ነገር ግን ራሴን ከተራራው በታች አገኘሁ። እንዳልበላና እንዳልጠጣም ሆንኩ። እጅግም አለቀሱ። ሰይጣንም በሩቅ ቆሞ መጻተኛ ላሙን ሆይ ወዮልህ፣ እንደ ወፍ ላጠምድ ባንተ ላይ በርትቻለሁና እያለ ሲዝትብኝ አየሁት። ነገሩንም ሰምቼ በመስቀል ምልክት በላይ አማተብኩ። ከእኔም ሸሸ። አሁንም በአባቴ ለትጽን ሆይ በደሌን ይቅር ይለኝ ዘንድ ወደ እግዚአብሔር እንድትለምንልኝ በቅድስና ተመጽኛለሁ ቅዱስ አባት ለትጹንም አይዞ እግዚአብሔር ኃጢአትን ይቅር እንደሚል አምናለሁ ብሎ መለሰለት ከዚህ በኋላ ተነስቶ ሶስት ማለትና ሶስት ሌሊት ጸለየ ወደ እነርሱም እንዲህ የሚል ቃል መጣ የታመናቸው አገልጋዮች አትፍሩ ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታም አይበረታታም ጠላሞንም የሰራውን ኃጢአቱን በራሱ በሰይጣን ላይ አደረግሁ የጠላሞንን ኃጢአት ብቻ አይደለም ነገር ግን የሚፈታተናቸውን ሰዎች ሁሉ ኃጢአታቸውን በሰይጣን ነው በራሱ ላይ እመልሳለሁ እንጂ አለ። ወር ምስጋና ይግባው፣ አሜን። ከዚህ በኋላ አባ ጳላሞን ከአባ ለጽኑ በረከትን ተቀብሎ እግዚአብሔርን እያመሰገነ ወደ በዓቱ ሄደ። ተጋድሎውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር፣ በረከታቸውም ተደረብን ለዘላለሙ አሜን። ሰላም ለጳላሞን እምድህር አስፈጦ መፍቀሪ ሀጉል እንዘ ይገብር መታተ በዘዚአሁ አምሳ በዘዚአሁ አምሳል እግዚአብሔር አምሳል እግዚአብሔር መሀሪ ማሃሪ ወመስተሳይል

ዳግመኛም በዚች ቀን የመረዳው የብጹዕ አባ ገሪማ መታሰቢያው ሆነ። የዚህም ቅዱስ አባቱ የሮም ንጉሥ ነበር። ስሙም መስፍንዮስ ይባላል። የንግስት እናቱ ስምም ሰፍንግያ ነው። እርሷም መካን ስለሆነች በእናቱ በቅድስት ድንግል እመቤታችን ማርያም አማላጅነት በመማጸን ወደ እግዚአብሔር እየለመነች ኖረች። ከዚህ በኋላ ይሄን የተባረከ ልጅ ተቀበለች። ስሙንም ይስሐቅ ብላ ጠራችው። ጥቂት ባደገ ጊዜ የቤተክርስቲያን ትምህርትን አስተምራ አስተምረው፣ ዲቁና አሾሙት። አባቱ በሞተ ጊዜ የሮም ሰዎች በአባቱ ዙፋን ላይ ያነገቱት። እየፈረደና በቅን እየገዛ ሰባት አመት ኖረ። በዋሻ የሚኖረው አባ ጳንጣሊዮንን በሰማ አባ ጳንጣሊዮንን በሰማ ጊዜ እንዲህ ብሎ ወደ እርሱ ላከ። ጄይ ኢሳቅ ሆይ ሙታኖችንና ሙታኖቻቸውን ይቀብሩ ዘንድ ሙታኖችን ተዋቸው። አንተ ግን ክብር ይግባውና የክርስቶስን የማያልፍ መንግስትን ተሻ ዘንድ ወደኔ ና አለው። አባ ገሪባን መልእክቱ ደርሶት በሰማ ጊዜ መንግስቱን ትቶ በሌሊት ወጥቶ ወሄደ። ያን ጊዜም ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናዊያን በሆኑ ክንፎችም ተሸክሞ የአስር ወር የሚሆነውን መንገድ በሶስት ሰዓት አደረሰው በአባ ጴንጠሊዮንም ደጅ አቆመው። ይህም በኢትዮጵያ ንጉስ በአል አሚድ ዘመን ነበር። አባ ጴንጠሊዮንም ቅዱስ ይሳቅን ባየው ጊዜ ደስ ብሎ ታቅፎ ሳመው። ወደ በአቱም አስገብቶ የመንኩስና ልብስን አለበሰው። ይሳቅን በጾም በጸሎት በስግደት ተጠምዶ ቆዳው ከአጽሙ እስኪጣበቅ ድረስ ሲጋደል ኖረ። ከዚህ በኋላ መደራ ወደ ተባለ ቦታ ሄደ። በዚያም ድንቅና ተአምር እንዳያደረገ በሽተኞችን በመፈወስና ጋንትን በማስወጠት ብዙ ዘመን ኖረ። በአንዲት ዕለትም በጠዋት ስንዴ ሰራ በአንዲት ዕለትም በጠዋት ስንዴ ዘራ። በሰርክም አዝመራውን ሰብስቦ አስገባ። ከእርሱም መስዋዕትን አሳረገ። በማግስቱም በግራር ላይ በማግስቱም በግራር ላይ በሮችን አውጥቶ የስንዴውን ነዶ አበራየ። ሰባ ሰባት የእንቅብ መስፈሪያም ሆነ። ሁለተኛም የወይን አረግ በአለት ላይ ተከለ። ወዲያውም በቀለች አበበችና አፈራች። በእርሷም መስዋዕትን አሳረገ። በአንዲት ቀንም ሲጽፍ መሸና ፀሐይ ሊጠልቅ ተቃረበ። በቦታውም እንዲቆም አዘዘው። ጽህፈቱንም እስኪፈጽም ድረስ ፀሐይ ቆመ። ምራቁንም ትፍ ባለበት ዘንድ እስከዛሬ ዛሬ ለበሽተኞች ፈውስ ሆኖ የሚኖር ጸበል ፈለቀ። ከእርሱ ከእጁም ብዕር በወደቀ ጊዜ ወዲያው በቀለ፣ አቆጥቁጦም አደገ። በአንዲት እለትም ሰዎች ወደ አባ ጴንጤሊዮን መጥተው ቀሲስ ይሳቅ እኮ ከበላ በኋላ የቁርባን ቅዳሴ ቀደሰ ብለው ነገሩት። አባ ጴንጤሊዮንም ወደ እርሱ ሄዶ ልጅ ይሳቅ ሆይ ሚስጥር ስላለኝ ከአጠገባችን ሰዎችን እስካገል ድረ ሰዎችን አስገልል አለው። ይሳቅም ሰዎችን ተውና እንጨቶችን ድንጋዮችንም ይገለሉ አለ። ወዲያውንም እንጨቶችና ድንጋዮች አንድ ምዕራፍ ያህል ሸሹ። አባ ጰንጣል ሊሆንም ልጄ ይስሐቅ ገረምከኝ አለ። ስለዚህም ከዚያች ጊዜ ጀምሮ ገሪማ ተባለ። መልካም ተጋለውንና የቀና አካሄዱንም በፈጸመ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ ገድሉንም ለሚጽፍና ለሚያጽፍ፣ ለሚያነበውና ለሚተረጉሙ ስማቸውን በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ዳግመኛም የተራበውን ላበላ የተጠማውን ላጠጣ እኔ የሕይወት እንጀራን መግበዋለሁ የድኅነት ጽዋንም ሰጠዋለሁ፣ አለው በቤተ ክርስቲያንህም በማይለት ያመሰገኑ የጸለየውን እኔ መላእክትን ምስጋና አሰማዋለሁ። የተቀራቆተውን የሚያለብስ የልብህ የብልህ እጅ ያልሰራውን የብርሃን ግምጃን አለብሰዋለሁ። ነፍሱም ከስጋው በምትለይ ጊዜ የጨለማ መላእክት አይቀርቡትም፣ የብርሃን መላእክትንም በዙሪያው አቆማቸዋለሁ። በስምህ ቤተ ክርስቲያን ለሰራ በሰማያት አርባ ሰባት የብርሃን ቦታዎችን እሰጠዋለሁ። ለቤተ ክርስቲያን መባ የሚሰጠውን እኔ በመንግስት ያቀበለዋለሁ። ቦታን የሚያከብረውንም እኔ በመንግስት ያከብረዋለሁ። ጠላቶች አጋንንትን ረግጦ የሚገዛበት ጠላቶች አጋንንትን ረግጦ የሚገዛበትን እሰጠዋለሁ። አባ ገሪማም ይህን ታላቅ ሀብት በቸርነት ብዛት ስለሰጠኝ አቤቱ ስም ይክበር ይመስገን። ግን ጌታዬ ሆይ መታሰቢያ ላደረገልኝም ለጻፈ እስከ ስንት ትውልድ ትምርልኛለህ? አለ አለ መድኃኒታችንም እስከ አስራ ሁለት ትውልድ እምርልሃለሁ አለ አለ። አባ ገሪማም መድኃኒታችንን ልጆች ባይኖሩት ዝም ታደርግለታለህ? አለ አለ መድኃኒታችንም አስራ ሁለት ጽህድ ክብር እሰጠዋለሁ ብሎ መለሰለት። ደግመኛም የሞጥላ እንደማያገኝ ታላቅ መሰላቸው እነግርሃለሁ አለው። ይህንንም ተናግሮ ሰላምታ ሰጥቶት በታላቅ ክብር ወደ ሰማያት አረገ። ቅዱስ አባ ገሪማም በልቡ ደስ ተሰኘ። ወዲያውኑም በብርሃን ሰረገላ ተነጥቆ ብሔር ሕያዋን ገባ። እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረ፣ በዚህ ጻድቅ በአባ ገሪማ ጸሎት ይማረ። በርከቱ ከእኛ ጋር ለዘላለሙ አሜን። ሰላም ለአባ ገሪማ ለአርዮ አዚዝ ኃይሉ አስተራከበ ዘራ ዋስተላጸቀ ምስለ ፍሬ ሰብሉ ዝንቱ ጻድቅ ማህበይ ሄሉ እምገጸ እበዩ ወም ድምጸ ግሩም ቃሉ አይባን ተግሱ ወእፀው ሰሰሉ ዳግመኛም በዚህ ችለት የሰማይታት የነአኮራን የበርቶሎሜዎስ የእስክንድርያ የእለእስክንድሮስ የዮሴፍ፣ ና የጻድቁ የጻድቅቷ አርሴማ መታሰቢያቸው ነው። ዘያር በጸሎታቸው ይማላል ለዘላለሙ አሜን። በስማአ ወወልዶ መንፈስ ቅዱስ አህዱ አምላክ መስሩ ወሰሙኑ ለወርካሰኒ በዛቲ ይለት